እያንዳንዱ ንግግር በስተ ጀርባ ስፒሪት አለ። የእርግማን ቃል የሚያወጣ ፐርሰን በሌለበት እርግማን አይሰራም። የበረከት ቃል የሚናገር ሰው በሌለበት በረከት አይሰራም። ህይወታችሁን የሚሰራው አንደበታችሁ ነው። የሰው ልጅ የሚኖረው በፈጠረው ዓለም ውስጥ ነው ይሁናችሁ ወርድ ይመጣ ይመጣ ይመጣና ነገርን አይደለም የሚሰራው አንተን ይሰራል አንተ ደግሞ በወርድ ኢኮኖሚህን ትሰራል ትዳርህን ትሰራ ልጆችህን ትሰራል ጤንን ማክሬድ ቆላሲያስ ምዕራፍ 3 ቁጥር 16 ላይ ሄዳችሁ የክርስቶስ ቃል ወይም የእግዚአብሔር ቃል ይላል በሙላት ይኑርባችሁ በምን በሙላት ለምንድን ነው በሙላት የሚኖርህም እንዲኖርህም ያስፈልገው? ለምንድን ነው አካውንት ላይ ብዙ ብር ተፋልጠ አንዳንዴ ፍላጎት ፍላጎትን ብር የምታስቀምጠው የሆነ ጊዜ የሆነ ነገር ሲመጣ መጀረጥ አድርጌ እጠቀመዋለሁ ብለህ አይደለ? እንደውም እኮ ኢትዮጵያዊ ለክፉ ቀን እያለ ያስቀምጣል። የሚገርም ለክፉ ቀን ብሎ ያስቀመጠው ሰውየው ለምን ቀን ነው የሚያወጣው? እናንተ ለመልካም ቀን ቆጥቡ ይላል የሰራዊት አምላክ እግዚአብሔር። እምትፈሩት ነገር ካለ ማመን አቁማችኋል። አዘሴም ታይም ልታምን አዘሴም ታይም ልትፈራ አትችልም።